ሀይሚ እንግዲህ እንደምታዩት ብዙ ነገሮችን እያስተላለፈች ትገኛለች ማለት ነው። በሀይሚና በብሩክ መሀል ምን አይነት አዲስ ነገር አለ የሚለውን ሀሳብ እንሰጥበታለን። ሀይሚ የምሯን ወደ ውጭ ልትሄድ ነው ጨክና ወይንስ ደግሞ ይሄ ነገር ፕራንክ ነው ወይስ ደግሞ ብሩክን የሆነ ነገር ልትፈትን አስባ ነው ወይስ ደግሞ ምንድነው የተፈጠረው ነገር? ተመልካችም ብሩክም ያላወቀው ነገር ምንድን ነው የሚለው ነገር ሀይሚ ጋ ብቻ ያለ እውነት አለ። እሱን ሀሳብ እንሰጥበታለን ማለት ነው። እንግዲህ ሀይሚን እዚህ ጋር እንደምታዩት የማይገኝ እድል ነው ቡቡዬ፣ ስለዚህ መሄድ አለብኝ እያለች ትገኛለች። ብሩክም እንግዲህ ምንም የተናገረው ቃል የለም፣ እንዳትሄድ ፓስፖርቷንም መስጠት እንደማይፈልግ ነግሯታል። ከዛ ውጭ ግን ምንም የማባክነው ቃላት የለኝም ብሎ በዝምታ ነው እያለፈ የሚገኘው። እንደምታዩት እያለቀሰ ኢሞጂ ልኳል ማለት ነው። ብቻ የሆነው ነገር የሰማነው ነገር ትናንትና በጣም የሚያስደነግጥ በጣም ከባድ የሆነ ነገር ነው። አንዱን ጨረስ ነው ስንል ሌላኛው እየመጣ እየተተካ ሌላኛው አለፈ ስንል ሌላኛው እየመጣ አሁን ላይም ከባድ ነገር ነው እያየን የምንገኘው ማለት ነው። በቅድሚያ እንዴት ናችሁልኝ ውድ ቻናል ቤተሰቦች? እንግዲህ ዛሬም በዚህ ድምጽ ነው ተመልሼላችሁ የመጣሁት ና በሀይሚ በቡራ መሀል ምን አይነት ነገር አለ ሀይሚ የምሯል ነው ወይ የሚባል ነገር አለ ብዙዎቻችሁ ማታ ቁጭ ብዬ እየሰማው ነበር። እና ብሩክን የምትዘቅዝቃችሁ የምትሳደቡ ሰዎች አላችሁ ሀይሚንም በጣም የምትረግጡ ሰዎች አላችሁ። እና እዚህ መሀል አጨብጭባችሁ የምትቀሩት እናንተ ናችሁ ማለት ለእውነት ከእውነት ጎን ብትቆሙ ጥሩ ነው። ሀይሚ አጥፍታለች። አዎ በደንብ አጥፍታለች። ያጠፋችው ጥፋት ምንድን ነው? ለብሩክ ብቻ ሳይሆን ለተመልካችም ግልጽ የሆነ ነገር ነው። ለምን ብሩክ ለእሷ ሲል አያችሁ፣ ለእሷ ሲል ሊሄድበት ያሰበውን ነገር ያቀደውን ነገር ከእሷ ጋር ተለያየቻለው ብለያይም ባልለያይም ብሎ ብቻ ያለውን ነገር ወስኖ ሄዶ የሆነ ነገር ጀምሮ ነበር። በዛ ፍጥነት ምን አይነት ስራ ነው የጀመረው የሚለውን ባላቅም ግን ጀምሮ ነበር እና ሀይሚ ደግሞ ተመልሰህ እንድትሄድ አልፈልግም። መሄዱ አሳዝኗት አስከፍቷት፣ ወይ እንደዛ ከሆነማ መሄድ አለብኝ ግዴታ ብሎ እሷ ጋር ሄደ። እሷ ጋር ሲሄድም አባረረችው እንደምታዩት ተቆጥታ፣ ተበሳጭታ በሰዓቱ ማመን ነበረብ፣ በጣልያ መሄድ አልነበረብም፣ በጣም ብዙ ነገር ብላ ብቻ ተጨቃጭቀው ምናምን። ብሩክም ከዚህ በላይ አለምንሽም እኔ እንደውም የመጣሁት ልጁን ለማግኘት ነው ብሎ ነበረ። በእርግጥ በነገራችን ላይ የልጁ ማንነት የልጁ ነገርም በዛው ተቋጭቷል፣ በዛው ጠፍቷል። ምንድን ነው የተፈጠረው? አይዶን ነው ብሩክና ሀሰን ምን አደረጉ? አይዶን ነው ሲዙቱ ነበረ። ምን እንዳደረጉም አይታወቅም። ብቻ የእሱ ልጅ ነገር በዛው ተቋጭቷል እና ስታለቅ ሳይቶ ነው በአጭሩ ወደ አዲስ አበባ ሊሄድ የቻለው ወይ ደግሞ ሀይሚ ጋ ሊሄድ የቻለው እና ከዛ በኋላ ሰላም ወርዶ አልሄድም በቃ ብሎ አሳም በቃ ያንችንም በማየት አልፈልግም ብሎ፣ እናትዮዋም ስላስጠነቀቀችው እናትዮዋም በደንብ ስለመከረችው ያም ምክር ሰምቶ በይበልጥ የእናቱ ነገር ነው ተጭኖት ይህንን ውሳኔ እንዲወስን ያደረገው። እና ሀይሚን ይዞ ለመሄድ ወይ ደግሞ እሱ ለመቅረት ወስኖ ነበረ። ከዛ ሀይሚ ድንገት መጣ፣ ስለ ፓስፖርት ማውራት ጀመረች፣ ማንን ምን ከየት እንደምታመጣው ምናምን ማለት የሆነ ለምን እንደምታበጣው አይታወቅም፣ ግን የሆነ ደስታ አለ ብላ ደስታዋን ተናገረች። ምንድነው ሲባል ፓስፖርት አለኝ አለች። እሺ ብለን ሁላችንም ደስታችን ገለጽን። ከዛ ሲሆነ ሰዓት ላይ መጣ። ወደ ውጭ ሀገር ነው የትምህርት እድል አግኝቻለሁ ምናምን ሲጀመር፣ ከየት ነው ምን አይነት የትምህርት እድል ነው የመጣልሽ? ሀይሚ ሆን ብለሽ ካልሆነ በስተቀር ማለት ነው፣ ማንም ሰው የትምህርት እድል አመቻችቶላት አይደለም፣ ለትምህርት አይደለም የምትሄደው። እውነቱን እንነጋገር ከተባለ ይህን ነገር እያደረገች የምትገኘው ዝም ብላ ወይም መሄድ ፈልጋ ሰበብ ምናምን ነው ሊሆን የሚችለው፣ እንጂ በጭራሽ ማንም ሰው በዚህ ሰዓት ላስተምርሽ፣ እንደዚህ ላርግሽ እድሉን የሚያመቻችላት ሰው ሊኖር ይችላል፣ ግን ከብሩክ ለይቶ የሚወድ ሰው ወይ ለእሷ ማለት ሀይሚን ለመደሰት ብሩክ ማልቀስ አለበት። ሀይሚ የጥሩ የትምህርት ደረጃ ለማግኘት የብሩክ ህይወት መበላሸት አለበት። እንደዛ ብሎ የሚያስብ ሰው ከሆነ ምን ያደረግላታል? ማለት አሁን ገና እንድ ማለት የሆነ ፓስፖርት ስለወጣች በቃ ይትም ዓለም ላይ የምትዞር ምናምን የመሰላት ለጉብኝት ትችያለሽ ሄጂ ግን በዚህ ልክ ብሩክን ሰብረሽ ጎድተሽ አይደለም መሄድ ያለብሽ። ወይም ደግሞ ብሩክን ለማሳ ምን ማለት ነው? ገና ፓስፖርቱ ከመውጣቱ ይሄን ያህል ብሩክ የምታስፈራሪው ሀይሚዬ፣ በጣም ትልቅ ስህተት እየሰራሽ ነው። ነገ ከነገ ወዲያ ወይኔ ብለሽ ከምታለቅሺ ይሁላችሁ፣ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። አንዳንዴ ማለት ነው። ማለት ለእኛ ብሎ ዋጋ የሚከፍልልን ሰው፣ ለእኛ ብሎ የሚለፋልን ሰው፣ ለእኛ ክብር ያለውን ሰው፣ ለእኛ ፍቅር ያለውን ሰው መቼም መግፋት የለብንም። ይበልጥ ልናከብረው ልንወደው ነው። ብዙዎቻቸው ስትሰድቧት ነበራችሁ። መሰደብ የለባትም ካጠፋች፣ እንደ እውነተኛ ወዳጅ እንደምትወዷት እንደምታከብሯት ሰዎች ሀይሚዬ፣ ያደረግሽው ነገር ትክክል አይደለም። ወደ ራስሽ ተመለሺ። ብሩክን አታስከፊው፣ አታሳዝኘው። እሱን ብቻ ሳይሆን እኛንም እያስከፋሽን ነው። ለምን የእናንተን ደስታ ማየት እንደምንፈልገው ሁሉ እናንተም ሲከፋችሁ ስትጣሉ አንወድ። ብዙ ሰዎች አለን በጣም የሚከፋን። ስለዚህ ለእኛም ትንሽ አስቡልን ለማለት ነውና፣ ሀይሚዬ ምንም የትምህርት የሚባል ነገር የለም። ምንም ወደ አሜሪካ የሚባል ታሪክ የለም። ዱባይ መሄድ ከፈለግሽ ከብሩክ ከሂጂ ነገራቶችን አመቻችተሽ አስተካክለሽ ሄደሽ እዛ ተዝናንተሽ መመለስ ትችላለሽ። እንዳናግር ያለሁ ትናንትና ለኑሮ ምናምን ራሱ አትሄዱ። ምንም የሚጎደለባችሁ ነገር የለም አትቅበጡ ነው ያልኩትኝ። እና ምንም ማድረግ አልችልም። ይሄ ነገር ፕራንክ መሆን አለበት በአጭሩ። ግን ፕራንክ ከሆነም ራሱ ሀይሚን አዝንባታለሁ። በጣም ነው የማዝንባት፣ ፕራንክም ቢሆን አዝንባታለሁ። ለምን ባለፈው አንድ ቀን ሁለት ቀን ሶስት ቀን ስላደረ ነው ያ ፕራንክ መከራ ውስጥ ገብታችሁ ስንት ነገር ዋኝታችሁ ስንት ሰው ክፉ ነገር ተናግሮ ስንት ሰዎች ጋር ደርሶ በጣም ብዙ ለቅሶና በያየነበት ያ ፕራንክ አንድ ቀን ሁለት ቀን ሶስት ቀን ስላደረ ነው። ይህን ቪዲዮ በእርግጥ ስትከተሉ አይታችኋታል አይደል? መጨረሻ ላይ ተስፋ ቆርጦ በቃ ምንም ነገር በቃ እሷ ወስናለች። ባንዴ መወሰኗ ብቻ ሳይሆን ፓስፖርት ማውጠታለች፣ ሁሉን ነገር አድርጋለች ምናምን ነገር እና ይሄን ነገር ቀድማ የጨረሰችው ነገር ነው። ምን ሆነም ሳትነግረው በቃ ምን እንደሆነ ምንም ሳትነግረው ሳታወያየው ነው ይሄን ነገር የወሰነችው። ስለዚህ ምንድነው የተፈጠረው ነገር ብሩክ ከፍቶታል። ምንም ለመናገርም ምንም አይነት የሆነ ሞራሉም የለውም። ጥሎ ነው ሄደው። በቃ ምንም ማማራጭ የለውም በዛ ሰዓት ማድረግ ያለበት ነገር ነው። በቃ ሌላ ምን ይወስናል? ምን ያደርጋል? ምክንያቱም በዛ ልክ እንዴ በስማም ዞራ እኮ ነው በቃ የወጋችሁ ከጀርባ አያችሁ፣ የራሷ ነገር እስኪ ስተካከልላት ነው ስትጠብቅ የነበረው ማለት ነው። ግን እንደ እኔ እኔ ፕራንክ ቪዲዮ እንደሆነ ነው የምረዳው እያሰብኩትም ማለት ነው። ብሩክ ቢያዝን ቢከፋውም፣ ዛሬ በሀይሚም ይቻላል እንግዲህ የሚለቀቅ ነገር ይኖራል። አዲስ ነገር አለ፣ ጠብቁ፣ ምልላችሁ ነው። ተከትለዋለች፣ ተከትለው ግን፣ ፕራንክ ቪዲዮ ነው ብላለት ነግረው ነው ይመስለኛል። ከዛ ውጭ ግን ትክክለኛ ነገር አርጋ ከሆነ በጣም የዓለማችን ራስ ወዳድ ሰው ማለት ሀይሚ ነች ብዬ ነው የማስበው። ታስታውሳላችሁ አደለ? በእርግጥ አንዳንዴ ደግሞ እንደዚህ አይነት ውሳኔዎች እንዴት ከባድ ናቸው አውቃለሁ። የሆነ ጊዜ ሄለንን ታስታውሳላችሁ እንደ ፍቅራችሁ አልጸደቀም አልጸናም እንጂ የትምህርት እድል ኖሯት ለሱ ስትል ትላል ትታለች ሁሉን ነገር ትታለችና ቢያንስ አሁን እሷ ገና ለገና ሊሳካ ይሳካ ይውሰዷት አይውሰዷት ገና አንድ ሰው በአፉ ስለተናገረ ብቻ ይሄን ነገር ለብሩክ ራሱ መጣ መናገሯ ከዛ በላይ ደግሞ የገረመኝ ነገር ምንድነው ተቀላችሁ ፓስፖርት አውጥታ ለዚህ ጉዳይ ብላ ፓስፖርት አውጥታ ምናልባት ሊወስዱኝ ይችላሉ ብላ አውጥታስ በቃ እንደው በቃ ከኔ ጋር ይሁን ይቀመጥ፣ ለማንኛውም ድንገት የሆነ ነገር እንትን ቢል ብዬ ነው ፓስፖርቱን ያወጣታለች። ውሸት ሀይሚ፣ እያንቺ ላይ ውሸት አያምርብሽም። አቁሚ፣ እያደረግሽ ያለሽው ነገር እኛንም አታሳምሙን። በቃ ነ እንዴ ሰለቸን እኮ እኛ ራሱ እንዴ በእናንተ ጉዳይ ስንቴ ነው ያለቀስነው፣ ስንቴ ነው ያዘንነው፣ ስንቴ ነው የከፋን እና እኔ ዛሬ ፕራንክ ነው ብሎ እንዲመጡ ነው የምጠብቀው። እንደዛ ብላ ከመጣችም ሀይሚ ከስህተቱ አልተማረችም ማለት ነው። ምክንያቱም ያ ፕራንክ ቪዲዮ ምን ያህል መዘዝ እንዳመጣ አይታለች። እና በራሳችሁ ጊዜ በተለይ ሀይሜ በራስሽ ጊዜ ፍቅርሽ ላይ ያልሆነ ነገር በቃ የሆነ ውሃ እየጨመርሽበት ነው። እንዲበጣጥሰው እንዲበታት ነው ውሃ እየጨመርሽ ነው። ለሰይጣን ክፍተት እየሰጠች ነው። ለምቀኞችሽ ቦታ እየሰጠች ነው። በጣም አንቺን በቃ የሚቃወሙ ብሩክን ለመውሰድ የተዘጋጁ እንዲሁም ደግሞ አንቺን ለመውሰድ የተዘጋጁ በጣም ብዙ ሰዎች አሉ። በነዛ መሀል ክፍተት እየሰራች ነው ያለሽ እና ይህን ነገር ማቆም አለብሽ ቶሎ ብለሽ አሁን ኑ ማለት ነው። ይብቃ፣ በቃ ስህተት እየሸፈናችሁ ክፍተታችሁን እየሸፈናችሁ እያጠበባችሁ እንጂ መሄድ ያለባችሁ እያሰፋችሁ ሌላ ሉን ያሉን ነገር እየተከተላችሁ አትሄዱ። ኧረ ይደብራል። እና ይሄን ነገር አይቼ ነው እንግዲህ። እዚህ ጋር ሀይሚን ብላ ተናግራለች። አስመሳይ አንሆን፣ በቃ ትክክለኛ ነገሩን እናደርግ ብላለች። ይሄን ነገር እንግዲህ የሚፈታው የማታው ቪዲዮ ነው ትክክለኛ ቪዲዮ ማታ ይለቀቅላችኋል ያንን አብረን የምና ይሆናል እንደ እኔ ግን ሀይሜ ነገር ፕራንክ የሚሆን ትክክለኛ ነገር የሚሆን ማቋም አለባት ብዬ ነው ማስበው በቃ በፕራንክ የመጣውን ሰበብ አይተናል ትክክለኛ ነገር ከሆነም ራስ ወዳድ መሆን የለባትም ብሩክ ለሷ ብሎ ያ ሁሉ ነገር ትቶ እሷ ለአንድ ነገር ስትል ጥላው መሄድ የለባትም በአጭሩ ማለት ነው በቃ ብሩክ ሁሉን ነገር የራስሽ ጉዳይ ብሎ ጥሎ መሄድ አቅቶት አይደለም መጀመሪያም እሷ ነች እንዲሄድ ያደረገችው ነገር ግን ማለት ለሷ ብሎ ነው ይሄን ነገር አቁሞ የነበረው አሁን ደግሞ ድጋሚ እሱ ሲተወው እሷ እንደ አዲስ በቃ እሱ እንደዚህ አርጓል ብላ የሆነ ለተጋብታ ምናምን ይሆንም አላውቅም እድሉ ለመጠቀም ፈልገ ይሁን አላውቅም፣ ግን ይሄ እድል የሚባል ነገር የለም። ውሸታቸውን ነው። ቢወስዱሽ ራሱ ምንም የማይረቡ ሰዎች ናቸው። ከብሩክ ለጥለው አንቺን በዚህ ሰዓት ደስተኛ እሱን አስለቅሰው አንቺን ደስተኛ አደርጋለሁ ወይ ደግሞ አንቺን አስለቅሰው እሱን ደስተኛ አደርጋለሁ የሚሉ ሰዎች የተሳሳቱ በጣም ራስ ወዳድ የሆኑ ሰዎች፣ ለሰው የማያስቡ ሰዎች፣ የእናንተን ደስታ የማይፈልጉ ናቸው በአጭሩ። ስለዚህ እነዚህን ሰዎች በጭራሽ ስልክ ራሱ አንስተሽ ማውራት የለብሽም። ደግሞ ስታመሰግኛ ታየው ሰማው። አረባክሽ ተይ እንጂ፣ ይሄን እየቀለድሽ መሆን አለበት። ቀልድ ነው። እንዲ እውነተኛ ነገር በጭራሽ ሊሆን አይችልም። ምክንያቱም ትክክለኛ የሚወድ ሰው የሚከታተልች ሰው ለአንቺ ቦታ ያለው ሰው የአንችን ደስታ ነው የሚፈልገው። ያንቺ ደስታ የት ነው? ከብሩክ ጋር ነው። የብሩክ ደስታ የት ነው? ከአንቺ ጋር ነው። ሶ አለቀ። ይህን ነገር አብራችሁ እንድትሆኑ አንድ ላይ እንድትሆኑ እንጂ የሚጥረው ብዙ ነገር የሚለፋው፣ የሚደክመው፣ የሚወጣው፣ የሚወርደው በጭራሽ አንቺን ከእሱ ጋር ለይተው ወስደው አንቺን የተሻለ ይወት ሊያኖሩ እሱን ደግሞ የሆነ እንዲታመም ወይ እንዲጎዳ ወይ እንዲሰበር ካደረጉ አምኚኝ አንችን ደስታ የማይፈልጉ ሰዎች ናቸው እንጂ አንችን ደስታ የሚፈልጉ አይደሉም። ይህንን ነገር ቀድመሽ ማወቅ አለብሽ። የታየኝና የተናገርኩት አብራችሁ ስለነበራችሁ አመሰግናለሁ። ቸው